በጣም ያምራል በጣም ያምራል። መጀመሪያ ያው እንግዲህ በሰዓቱ አገናኘን። ከረፍት በኋላ ተመልሰናል። ይህን ላደረገ ለሱ ክብር ምስጋና ይገባዋል። በምስጋና እንጀምር። እናመሰግናለን። ደስ የሚል የባህል ድባብ ያለው አለባበስ ለብሰው በጣም ደስ የሚሉ ተመልካቾች መጥተዋል። እንኳን ደና መጣችው። ለራሳችሁ እንዴት ነበር? በዓል ጥሩ ነው፣ ቆንጆ ነው። እስኪ ለበዓሉ እስኪ ለባ አይ ቆንጆ ጥሩ የባህል ስሜት የጾም አካባቢ ጭብጫ በኋ ራሱ አሁን የፍስክ ሲበላ ነው። ምሳሌ ቤዝ ነው። እስከ አንድ ጊዜ ስደንበደብ ያው እንግዲህ ከረፍ ተመልሰናል። ደስ በሚል ሁኔታ አንድ 15 ቀን አልነበርንም። አሁን ግን በሙሉ አቃም ተመልሰናል አደል? በጣም ደስ ብሎኛል። የብዙዎች ጥያቄ ነበረ። እንዴት ነህ፣ ደህና ነህ ሆይ ላላችሁኝ፣ በአጠቃላይ አዎ ደና ነኝ፣ እግዚአብሔር የተመሰገነ ይሁን። ይኸው ልክ እንደ ምግብ ቤት በአዲስ መልክ ስራ ጀምር ያለ በነጋሽ ላይ ህመም አልነበረም። ህመም አልነበረም፣ የአንዳንድ ሰዎች ጥያቄ ስለሆነ ነው። ህመም ሳይሆን ከአርባ በኋላ ሲሆን በተለይ አንድ ሰው ምግብ ሲበላ እዚህ ጋ ካረጋ መመርመር ግድ ይላል፣ ኮሎኖስኮፒ ማድረግ ማለት ነው እዚህ ውስጥ አሁን ከአርባ በላይ ዳኒ ራስታ ራሱ ላይ ለአርባ ዓመት አልነበረም። አርባ ሁለት ነኝ ገና እኔ፣ ከአርባ በላይ ሲሆን አደለ። ኮሎን ካንሰር ከዚህ ጋር በተገናኘ ምርመራ መደረግ አለበት፣ እና ከዛ አንጻር አንስቴዥያ ተደርጎ ነበረ በአጋጣሚ፣ እና ያ ፎቶ ሲወጣ ብዙዎች ደነገጡ። ስለ ኮሎንስኮፒ ለማውራት፣ ስለ ኮሎን ካንሰር ለማውራት ያህል ነው። ይህኔ ግን ውጤት በሚገርም ሁኔታ፣ እግዚአብሔር የተመሰገነ ይሁን፣ ነፃ ነው። በጣም ደስ ብሎኛል። በጣም ይሄ ጥሩ ነው። በነገራችን ላይ ታመመ የሚለው ፎቶ ስር ካየቱ አስተያየት ማለት በጣም ደስ ያለኝ በሽታ ይታመማል እንዴ? አመሰግናለሁ። የብቻችሁ ግን መመርመር መመርመር አለ። እዚህ አካባቢ አምሳ ያለፈ አለ። እዚህ አካባቢ ተመልካቹ መሃል የለም። የኔ ተመልካቾች ወጣቶች ናቸው ማለት ነው። በጣም ደስ ይላል። እኔ ኮ ሽማግሌ ብቻ አይመስለኝ ነበር። ካሜራማኖቹም እንደዛ ናቸው። ስለዚህ በየአስር ዓመቱ መደረግ አለበት። ቦሎ ይደረጋል በየአስር ዓመቱ ከዚህ ጋር በተገናኘና የዛሬ አስር ዓመት ና ብለው በሰላም ሸኙኝ። በቃ መስማት ስላለባችሁ ብዬ ከዛ ውጭ ግን ይህ እንዴት ነው አለው። ሰላም ነው ታሞ የተነሳ እግዚአብሔርን ረሳ እንደሚባለው ከዚያ የበሽታ ሙሉ በሙሉ አቋም እንደማለት ያህል ነው። እና ዳንሴ ጥሩ ነው። ድሮ አቋም ላይ ነው ያለው። ለመላ ክርስትና እምነት ተከታዮች በሙሉ እንኳን ለዳግማ ትንሳኤ በዓል በሰላም አደረሳችሁ ብለናል። እንደገና እንኳን አደረሳችሁ። ባህል ያው እንግዲህ የባህሉ ስሜት አሁን ጀምሯል። የተለያዩ የኪነ ጥበብ ስራዎች ወደ ገበያ ይቀላቀላሉ። በዛ መሰረት እንግዲህ አልበሞቻቸውን ለማስተዋወቅ፣ ሲኒማቸውን ለማስተዋወቅ የተለያዩ ምን ወዳቸው የኪነ ጥበብ ሰዎች ይመጣሉ። ያው እንግዲህ ካሁን በኋላ በተከታታይ ምን ወዳቸው የኪነ ጥበብ ሰዎች እንግዳችን ይሆናሉ። እኛም ከረፍት ስለተመለስን በጣም ደስ ብሎናል። ሳምንቱ እንዴት አለፈ ብለን እንጀምራለን። ሳምንቱ ጥሩ ነበር። እንዴት ነው? አሪፍ። ሳምንቱ ሁሉ ነገር ጥሩ ነው። ያው እንግዲህ ያሳለፍነው ሳምንት በሀገራችን በጣም ደስ ይላል የባህል ስሜት ነበረ። አለማችን ግን ስንቃኝ ቱርክ ላይ ባሳለፍነው ሳምንት ስድስት ነጥብ ሁለት ማግኒቲዩድ የተመዘገበ መሬት መንቀጥቀጥ ነበረ። እንደውም የመሬት መንቀጥቀጡ ሲከሰት የቱርካውያን ሩጫ የቤት መስታወት ሻንድለር ሲንቀሳቀስ፣ በጣም መብራቱ ሲንቀሳቀስ ሁሉ ይታያል። እሱ ብቻ አይደለም፣ ዜና አንባቢዋ ዜና እያነበበች

ወደኛም ሀገር ሲመጣ የመሬት መንቀጥቀጥ ላይቭ በተለይ አሁን አሁን የለት ተለት በፊት እንዲህ አይነት ቦታ ላይ ሆነ እንዲህ ተመዘገበ እንዲያለፈ ነው። አሁን በማስረጃ ሁሉ የሚቀርብ ጉዳይ ሆኗል። እስኪ አገራችን ላይ ለምሳሌ ኢትዮጵያ ቴሌቪዥን ላይ ላይቭ እየሰሩ እኮ እንዲህ አጋጥሟል። አምባሳደር ነገራችን ላይ ስቱዲዮ ሆነን የመሬት መንቀጥቀጡን ስሜት እየሰማ ነው ነበር፣ አይደለ? ይህ ነው እንግዲህ እያወራን ያለ ነው። ይሄ በኢትዮጵያ ቴሌቪዥን ነው። የመሬት መንቀጥቀጡ ጉዳይ ላይቭ ቲክቶክ ላይ ያሉ ሰዎችም ላይ ዩቲዩበሮችም ላይ ያጋጥማል። እስ ለዚህ ማስረጃም ው እስኪ ደት ፈጽማችሁ በኢየሱስ ክርስቶስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም እናንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አለላ ይረጋል ጌታ ሆይ በጣም በሚገርም ሁኔታ እንግዲህ ከሁለት ወር በፊት በክርስትናውም በእስልምናውም ጾም ተይዞ አልነበረ? አሁን እጄ ላይ ባለው ዳታ መሰረት እግዚአብሔር መጨረሻውን የሚያሳምረው ላለፉት አንድ ወራት ምንም አይነት የመሬት መንቀጥቀጥ በኢትዮጵያ ምድር ላይ አጋጥሞ አያቅም። ይሄ በጣም አስደሳች ነው። ያው መጨረሻውን ያሳምረው በዚሁ ይቀጥል አይደለ ግን ያው መሬት ብዙ ጊዜ የሚንቀጠቀጠው የኔ ነው የኔ ነው እንባባላለን እኛ ሰዎች። ግን ባለቤቱ እኔ ነኝ ሲል ፈጣሪ ያደርገዋልና ከዚህ አንጻር ታሳቢ አድርገን በፍቅር እንድንኖር እንደ መልእክትም ሊሆን ይችላልና በተከታታይ ከአሁን በኋላም እንዲህ መንቀጥቀጥ እዚህ ቦታ የሚባለውን ነገር በምድራችን ላይ በዓለማችን ላይ አያሰማን ዘንድ ፈቃዱ ይሁን እስኪ እንመኛ ከዛ ውጭ እንግዲህ ባሳለፍነው ሳምንት የተለያዩ የሰይፉ ዌብ ተመልካቾች የተለያዩ ነገሮችን ይልኩልኛል። አንድ ቪዲዮ ተላከልኝና ለዚህ ሰው ስም አውጡለት ተብሏል። እስኪ ውት ቀኝት በአንዶች ምናልባት እንዲገባችሁ ከኋላ ራስታ ነው ከፊት መላጣ ነው። እሺ ሁለት ስሞች ቀርበዋል። ሮፍ ሳይ ይሁን ወይስ ሳይፍ ናን ሰይፍናን ሰይፍናን፣ ወይስ ሮፍ ሰይ? እስኪ ሰይፍናን የምትሉ ሰይፍናን ተብሰይፍናን እስኪ ዚ ምንድን ነው ግን ወዚ ያልኮኛ ማለት ስለማናሳድገው እንጂ ሽ ላይ በዚህ መዝናኛ ዝግጅት ላይ እንግዲህ የተለያዩ ተመልካቾቼ የተለያዩ መልእክቶችን ላክ ያደርጋሉ። ፕሮግራሙ እንዳያደርቅ ስለትብብራችሁ ግን ያው በተመልካቾቼ በቅኝት በአንድ ስም እናመስግናቸው፣ እናመሰግናለን። ያው እንግዲህ የመቅዶኒያ ፕሮግራም ግንቦት አንድ አንድ ቢሊዮን ብር በመሰብሰብ የመጀመሪያው ምዕራፍ ይዘጋል። ይህ አስደሳች ዜና ነው አይደል? በጣም ደስ ከዛ ውጭ ከዛ እንግዲህ ያው በዚህ የመዝናኛ ዝግጅት ዳግማ ትንሣኤ ነው። ዳግማ ትንሣኤ ላይ ደግሞ ሰብሰብ ብሎ መገባበስ፣ አብሮ መብላት እንዲህ አይነት ነገሮች አሉ። እስኪ በተከታይነት ዛሬ እንግዳዬ ከሆኑት ጋር አንድ ላይ በነገራችን ላይ ሰይፉ ክትፎ ቤት ተከፍቷል። አጭር ጭውውት አይተን እንመለስ። የጭውውቱ ርዕስ ሰይፉ ክትፎ ቤት ቤት ነህ አለን አለን አለን ጋባዥ እኔ ግን ብጋብዝ ደስ ይለኝ። የሆነች ነገር እኮ ፕሮዲስ አድርጌያለሁ። ምንድን ነው ማነው? ሐሰና ነህ? አቤት አቤት። እንዴት ናችሁ? እንዴ ሰይፉ፣ ሰርዬ እንዴት ናችሁ? ሰርዬ እንዴት ናችሁ? እንዴት አላችሁ? እንዴት ነው ክትፎ ቤት ከፈትክ እንዴ? አዎ እ ማለት ነው። አልሰማህም? መቼ ለዘመናት አፌን ከፈትኩ አላዋጣም። እስኪ ክትፎ ቤት ልክፈት ብዬ ከፈትኩ። እንዴት ነው በዚህ ላይ ደግሞ አንተ ቅቤ ማንጠርም እንዲ ቅመማቅመም በደንብ ስለምችል፣ ወሬ ከማንጠር ቅቤ ማንጠር ይሻላል። ምን አነሳሳ ግን? ምንድን ነው በየቦታው ሰው ክትፎ መብላት ይፈልጋል? ክንያታችሁ እንደሆነ የክትፎ ነገር ዕቃው እያነሰች እያነሰች የሻት ዕቃ መስላለች። ስለዚህ ሰውን ከክትፎ አምሮቱ ጋር ለማገናኘት በዋጋ ውድነት የተሰቃየው ህዝብ ደግሞ እስኪ ልናስደስተው ዬ እስኪ በክትፎ ቤት መጥቻለሁ ይብላ ብለ አሁን ደግሞ ሰውም ይሄ ዱለት በሚጥ የሚጣቃ ነው እየቀረበልን እያኛ ብል እሱን ብታስብበት ወደፊት። እስኪ ክትፎውን ምን ምን አላቸው? ታዲያ አሁን ሌላ ቦታ የለመዳችሁት ኖርማል ክትፎ አለ፣ ስፔሻል አለ። ሰይፉ ክትፎ ቤት ደግሞ የስፔሻል ስፔሻል ስፔሻል ስፔሻል ነው ለማለት ቶ በልታችሁት ከዛ በኋላ አልቀመስከውም። አንተ አልበላኸውም። እኔ በጣም ልጁ ከመሆኑ የተነሳ ብዙም አልበላሁም። በቃ እዛ ዘለና እንግዲህ፣ ስፔሻል በጣም ያስባል የተለየ ነገር አለ። ወሰናችሁ የሚለው ጋር ጠበቃ የእሱ አሁን ለየት የሚያደርገው ይሄ ነው። ቆንጆ ነው። እኔም ደግሞ እንደዚህ ለየት ያለ ነገር ስለጋበዝኩ ደስ ዋናው አይደለም ገና ይመጣል። ስፔሻል ስፔሻል ስፔሻል እኔ ምንም ምን እንደዚህ ህብረተሰቡን በክትፎ ጫካ ለመደበቅ ምንድን ነው ያነሳሳሽ? ሰሪሽ በቃ እንደምታየው እኮ ነው። ሰው እኮ ክትፎ መብላት ይፈልጋል፣ ግን ያዘን ዋጋው ያዘን እንደገና ደግሞ አለ አይደል ራሱ ሳይዙ ያዘን። አዎ፣ ስፔሻል ስፔሻል ስፔሻል፣ በጣም በጣም ብዙ ነገር ያነሰ በመጣበት ሰዓት ይሄንን ነገር በነገራችን ላይ ይሄንን አሁን እንደው አጠገብ ያለውን ሰው እንብላ ማለት አይደለም፣ መንገድ ላይ ያለውን ሁሉ እኮ እንብላ ማለት ምን ነው? ምን ነው? አይ እንድትጀምሩት ነው። ኦኬ፣ እሺ እንደ ሩጫ ነው።

የምትነቀው ምኑ? አታፍጧ ሰሪሻ፣ አንተ ጋር አምስት ኖርማል፣ አንተ ጋር ደግሞ ስድስት ኖርማል። ያ ማለት ስታመሳው ይችን አንድ ፍሬ ክትፎ

ክትፎ ቤት አስተያየት እንቀበላለን። በጽዋትም ፈለጋችሁ ነው? አስተያየት አላችሁ? አዎ፣ በእውነት ክትፎ ቤት ከምትከፍት አፍህን ብትከፍት ይሻላል። ክፈት ሸጀ ልክፈታ። ወደ ፕሮግራሙ ተመልሸ ልክፈታ። እናንተን ይዤ አንድ ላይ ልክፈት። ይሄን ቶ ይሄ መጨረሻ ነው። ክትፎ ቤቱ ተዘግቷል። አፌ ተከፍቷል። ያው እንግዲህ የበዓል ልዩ መዝናኛችን እንደቀጠለ ነው። በዚህ የመዝናኛ ዝግጅት ላይ ሳቅ፣ ጨዋታ ብቻ አይደለም። የጸድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። የእነሱን ቪዲዮዎች ደግሞ አይተን እንመለሳለን። ስሜ የሰማ ግዜ ራስማራ ይባላል የምኖረው በደሴ ከተማ ሲሆን የነርቭ በሽታ ታማሚ ነኝ። የበሽታው ምልክት ከአስር ዓመቴ ጀምሮ ይታይብኝ ቢሆንም ምንም አይነት ሕክምና ሳላደርግ ለረጅም ጊዜ ቆየሁ። ነገር ግን የአስራ ሁለተኛ ክፍል ትራንስ ኤግዛም በ2013 ዓ ም ተፈትኜ ውጤት ይመጣልኝም ወደ ዩኒቨርሲቲ ሳልገባ በሽታው ተባብሶ ጣለኝ። ከብዙ ምርመራ በኋላ የስፓይናል ኮርንጡ እንዳለብኝ ተነግሮኝ ለተሻለ ሕክምና ወደ ተቋም አንበሳ ሪፈር ተብዬ በመጨረሻም በዘውዲቱ ሆስፒታል ዶክተሮች እጢው ከሰውነቴ በቀዶ ጥገና ወጣልኝ። ወደ ደሴም ከተመለስኩ በኋላ ስፉ በመልቀቁና የጭንቅላቴ ውሃ በቀዳዳው በኩል ፈሶ በማለቁ ሁለተኛ ቀዶ ጥገና አደረኩኝ። ምንም እጢው ከሰውነቴ ቢወገድም የነርቭ በሽታው ባስከተለብኝ መዘዝ ከወገብ በታች ያለው አካሌ በመጎዳቱ ሰውነቴ መንቀሳቀስ ባለመቻሉ በአልጋ ላይ ደረጅም ጊዜ ለመተኛት ተገደድኩ። በተጨማሪም ህይወቴን መቆጣጠር አልቻልኩም። ተጨማሪ ህክምናም ለማድረግ ግን የቤተሰቦች አቅም የሚያፈቅድ በመሆኑ ታክሜ መዳን ወደ ዩኒቨርሲቲ መግባትም አልቻልኩም። ስለሆነም ተጨማሪ ህክምና እንዳደርግና እኔም እንደ ጓደኞቼ ወደ ዩኒቨርሲቲ ገብቼ ትምህርት የንከታተል ዘንድ የእናንተን እርዳታ እሻለሁ። ለወገን ደራሽ ወገን ነውና በጎ ልብ ያላቸው ኢትዮጵያውያን ትደርሱልኝ ዘንድ በእግዚአብሔር ስም እማጸናቸዋለሁ። ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ ይህ ምስሉ ላይ የምትመለከቱት ወንድማችን መሀጅር ይባላል። የ22 ዓመት ወጣት ነው። ባደረበት የደም ካንሰር ህመም በጥቁር አንበሳ ሆስፒታል ተኝቶ ይገኛል። በዚህ ሰዓት ውጭ ሀገር ሄዶ እንዲታከም ዶክተሮች ብለዋል እና የተጠየቁት ደግሞ ብር አምስት ሚሊዮን ነው። ይህን ደግሞ እንዲያደርጉ ቤተሰቦቹ አቅማቸው አይፈቅድም። ስለዚህ በተቻላችሁት እንድታግዙ እንድተባበሩን እንጠይቃቸዋለን። አካውንት ቁጥሩን ከስክሪን ላይ በምታዩት አካውንት ቁጥር እንድታስገቡልን እንማጸናቸዋለን፣ ይላቸዋል ቤተሰቦቻቸው። እነሱ አሁን ላይ ተኝቶ ባለበት ሆስፒታል በጥቁር አንበሳ ማለት ነው ባላቸው እንትን እያሳከሙት ነበረ። ነገር ግን ከአቅማቸው በላይ ሆኗል። ያላቸውን በሙሉ ስጠው፣ ነገር ግን ሊያድኑት አልቻሉም። አሁን እናንተ እንድትረዷቸው ሲሉ ይማጸናሉ። ልጁ ገና የሁለት ዓመት ወጣት ነው እና እንድትተባበሩን በፈጣሪ ስም እንጠይቃችኋለን። በሀገር ውስጥም በውጭም የቻለ በገንዘብ ያልቻለ በጸሎት የታመሙትን ለማገዝ ሁሉም ይንቀሳቀሳል። ስለ ደግነታችሁ አሁንም እንደምንለው ከልብ ነው የምናመሰግነው። አልጋ ይዛችሁ የታመማችሁ በቀጣዩ ስልክ ብትልኩልን ያን ቃ ቪዲዎቻችሁን በወረፋው መሰረት እናስተናግዳለን። ልታመማችሁ መቼም አይመመኝ አይባልም። እግዚአብሔር ጨርሶ ምረቱን ይላክላችሁ። ተመኙላቸው ቆሞ እንዴ ዛሬ በጣም በሚገርም ሁኔታ አሪፍ እንግዶች አሉ። ማማለ ሲመጡ ነው የምናቀው የዳግማ ትንሳኤ ባል መዝናኛ ነው። ቅኝት ባንድ በነጭ ነው ዛሬም ያለው እንግዶች አሉ። ከመሸጋገሪያው በኋላ ሁሉም መቅረቡን ይቀጥላል። ያው እንግዲህ ቀኝ እቴታለሁ እንመለሳለን።